ባናቲ ጋዜጠኛ ነኝ። ጋዜጠኛ አይ፣ ለሰርግ ቀርጻ ነገር ወጥቼ ነው። ሰርግ ልቀርጽ ነው። በናት ብዙ የምናገረው ነገር አለኝ። ባናቲ እኔንም ቀረጸኝ። ብዙ የምናገረው ነገር አለኝ። ባናቲ አንድ ትራፊክ ነበረ፣ በቃ በህይወቴ ተጫወተብኝ። ተጫወተብኝ። ምን አይነት ምን አይነት ትራፊክ እንደሆነ ተጫወተብኝ። አይ፣ ብዙ ብሶት አለብኝ። ምን እንዳረገኝ ታውቃለህ? እያ እያለ ያለ ትራፊክ መብራት ኧረ፣ እኔ አልጣስኩም አልጣስኩም ሲል ወደ ፊት መጣ። ሳይቀርም በዛ እነዳዲያ አለኝ። እሺ። ከዛ የቀኝ ፍረቻ አብራ አለኝ። አባራው። የግራ አብራ አለኝ። አባራው። እስቲ ዝናብ ማነቃነቃውን አናቃን። እሺ እንደ እኔ አምሳ ብር አላበድርም የለኝም ምናምን ስለው፣ እሺ እሺ ባለ ትዳር ነው። እቺ ኳን ደግሞ ይዣለሁ እንደምታየው፣ እቺ ኳ ደግሞ አለች። ባለ ትዳር ነው አለኝ። አዎ አግብቻለሁ አልኩ። ቀለበትህ ቀለበትህ፣ ታላለህ ቀለበትህ፣ ሻወር ሶስት ሻወር ሶስት ልረሳሁት ስል፣ እንዴት እንዴት፣ ቀለበትህ ይረሳል? ቀለበትህ እንዴት ድረሳል? ቀለበትህ እንዴት ድረሳል? እናም ብሎ እንትን ብሎ ልጽፍብኝ ስል፣ እሺ ምን አድርጌ ብለህ ልጽፍብኝ ነው አልኩ። ተናደድኩ በቃ፣ ምን አድርጌ ነው የምጽፍብኝ ስለው ቀለበት መንገድ ጥሳ አለ አላለኝም። ቀለበት መንገድ በሌለበት መንገድ እንዴት ነው ቀለበት መንገድ የምጥሰው ስለው፣ አ ቀለበት መንገድ ከዛ ዘ ያለ ታዲያ ምን ብራዝለት ነው አላለኝም። እንደዛ ብሎ አልጻፈብኝም። በጣም ምን ትራፊክ ላሳብደኝ ነው።